ሃሌሉያ ክብር ለኢየሱስ ይሁን ኢየሱስ ጌታ ጌታ ኢየሱስ ደግ ነው ዝምብላችሁ ብላችሁ ቀኝ እጃችሁን አንሱና አይናችሁን ጨፍኑ

ወንዝ የመንፈስ ምንጭ የመንፈስ ፈሳሽ እንደ አዲስ ፊል አረጋል ሕይወትን የሚሰጥ ወንዝ፣ የሚያነጻ ወንዝ፣ ኃይለኛ የሚያደርግ ወንዝ የነፍሴ ንጉሥ ኢየሱስ አንተነ ንረኛ ይንስ አየው የኔን ጉልበት ኢየሱስን አየው ጠብቀኛለ አንተ የኔ እረኛ በሰላም ውዬ

ሃሌሉያ ክብርና ምስጋና ለአንተ። ዝም ብላችሁ በልሳኖቻችሁ አውሩ። ልሳኖቻችሁን ልስማ። የሆነ ኃይል ያስፈልገናል።

ቆሙም፣ አይኖቻችሁን ከፈቱና ያልተነሳ ካለ እንደዚህ ጎትታችሁ አንሱት። ችግር የሌለበት ሰው ሁሉ ይቆም። አይ ፊል ሰምቲንግ ታውቃላችሁ፣ አንዱ የሰይጣን ስራ እግዚአብሔር ወደ እናንተ ሊደርስ ያለው ነገር እንዳይደርስ የተለያየ ኦብስታክል መፍጠር ነው። የተለያየ ኦብስታክል ምንም ይሁን ምንም፣ ዛሬ በእናንተና በሰማይ መካከል የገባው ይፈርሳል። ይገባኛል። ሰይጣን ከተዋጋ ስፔሻል ነው። ቀዱ ማለት ነው። ለየት ያለ ነገር ነው። ይዛችሁ ይገባኛል ይሄ ሆነ። የጨለማ ጭጋግ አለ ግን አይችልንም። ቀኝ እጆቻችሁን አንሱና እያፈረሳችሁ ጸሎ ሳይ ካሩዳ ማተ ዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እግዚአብሔር ለባሪያዎቹ ኃይል ይሰጣል። አፈራርሱ ሻባገባዲ ጋባላ ማጋፋን ያታካማ ቶላጋማ በድንጋይ ቀጥቅጠው ሞተ ካሉት በኋላ ብድግ ብሎ እንደቀጠለ የሚያስቀጥል ቅባት ዣባ ባጋፋን ካማ ራጋ ዲያማ ሶኮማ ራዲግያኖ ኮሴ ካማ ቷግ ጧግ በኢየሱስ ሻፋና ጋ አፈራርሱ። ጨለማን ምቱ። ክራድ ያማሳው ይሰማኛል። የበሰለ ነገራችሁ ላይ ነው ጠላት የተነሳው። የደረሰ ነገራችሁ ላይ ነው ጠላት የተነሳው። ልትበሉት የደረሰ ነገር ላይ የስ አትችልም፣ አትችልም

እየሱ ስም ይወጋ ዘንዶ ይወጋ፣ በመንገድ የሚያስቀር አውሬ ይመታ። ሃቲካን ሀቲንካ ብባስ። ቀኝ እጃችሁን አንሱ። በነዚህ እጆች ላይ እሳት እረጫለሁ። ትከሻ ላይ ጫሩ። አንተ ክፉ የጨለማ ተልእኮ

እንጃቸውን አስቀምጡ። አንተ ነፍሰ ገዳይ የሞት መንፈስ፣ እናቷን አባቷን የገደልክ አንተን፣ አትሞስፌሩ ራሱ ልክ አይደለም። አየሩ አፊል ኢት ይሸቱኛል። አቃቸዋለሁ። አንተ የሞት መንፈስ፣ አባቷን ገደልኩ፣ እናቷን ገደልኩ፣ አሁን እሷን እገላለሁ። የት ጋር ያለው አውሬ የዛር መንፈስ ቶሎ በል ቶሎ በል አይቻሉ ናጩን ውጣ! ጮኸ ነው የምትወጣው? ነው በኃይል ጮኸ ውጣ!

የዛር መንፈስ ነው። ይሄ ቤትሽ አይደለም ይላታል። ቶሎ በላው፣ በል ቶሎ በል በሉታ አዛዩ በየሱው በዚህ ግንቦት ወር ውስጥ ወስጄ አሰግዳታለሁ ብሎ የቀጠረውን ቀጠሮ ስላየው ነው። ናተ ይጠራታል። አዎ እስፒሪቱ ይጠራታል። አየዋለሁ አየዋለሁ። አለበዚያ እገልሻለሁ ብሎ ያስፈራራታል። ሌሊቱን ሙሉ ነው የሚያስፈራራት፣ ያስጨንቃታል። አልነጋ ይላል ሌሊቱ። አንተ ሰንዶ አንተ ሰንዶ ይውል። ተአምር ሊሆን ነው ዛሬ። አይችሉኝም አጋንንቶች። ኢየሱስ ያድናል። ውጣ አሁንም ቀኝ እጃችሁን ከፍ አርጉ፣ በኢየሱስ ስም በሉና ትከሻ ላይ ቁጭ አርጉልኝ። ጸጥ በለ። የድግምት መንፈስ ድግምት፣ ድግምት ደም ውስጥ የሚሄድ ባብ ደም ውስጥ፣ ደም ውስጥ የሚሄድ ባብ፣ ቀጭን ባብ ደም ውስጥ ይሽከረከራል። ይኸው ይህ አጋነት ይወጣል። ከደም ላይ የሚወጣ በሽታ ያለ ውጣ። ቀኝ እጃችሁን አድርጋችኋል። አይናችሁን ጨፍኑ። ጸጥ በሉ። እሳት። ጸጥ በሉ። አይኖቻችሁን ብቻ ጨፍኑልኝ። እሳት፣ እሳት፣ እሳት እሳት እሳት አሁን እናንተ እጃችሁ ነው የሚያልፍ። እሳት አለው። በሚቀባ ነገር ላይ ተደግሞ እጁን የቀቡት ሰው አለ፣ ጨብጠውት ነው ፋይር ያለ አይላ ቨንታ ሲከማቶስ ቲማቲከማቶ ሌቨሽ ከማንቶር ቬኒያ ኮሴኬማንታ ግራዳ ጋዶ ጋማቲከማቶ ራቫጂና ማሃዶ ጋማጋዲ ጋማንቶ ጠራርጋችኋለሁ። እሳት ይብላል። ያዙ ያዙ፣ እናንተ ያዙ። ወንድ ነው፣ ወንድ ነው። በረከት እንዳይኖረው የተደገመው በቅባት ነው። እጁን የቀቡት ልክ እኛ ዘይት ላይ እንደምንጸለየው የተደገመበት ቅባት እጃቸውን ተቀብተው ነው የጨበጡት። እሳት በላው። የሰላም ይህ መንፈስ ከእጁ ላይ በረከቱን ሁሉ በላበት። ውደቅ። ቆይ ከዚህ በኋላ የሚሆን ነገር አለ። አንድ አለ አንዳለ አንዳለ አንድ አለ። እንደዚህ እጃችሁን ጫኑ። ልብያችሁ አሏል። ፋይር እያለፈ ስለሆነ እሳት እያለፈ ስለሆነ ተንተከተኩ ደስ ነ ይንተክተ እጃችሁን ጫኑ። ወንድ ነው፣ ድግምት ተቃጠላው፣ ተቃጠል። እግሩ ሁሉ ተቃጠለው፣ መሬት ሁሉ አቃጥሎታል። ሊወድቅ ነው፣ እያየሁት ነው፣ መቆም አቅቶት ቅዱስ የፈልጉልኝ። ከዛ ተስፋ አስቆርጦት ወደቀ። አምጡታ። ምነው በደንብ አላጨበጨባችሁም? ይደብራችኋል።

ይህንን መሬት አሁን የተኛችሁበትን መሬት እሳት አድርጌዋለሁ፣ እሳት አድርጌዋለሁ። ቶች እሳት አረኩት። ይሄን አካባቢ እሳት አደረኩት። እሳት እሳት አድርጌዋለሁ። ፋየር ፋየር ኢን ደ ማይቲ ኔም ኦፍ ጂሰስ። ይሄን የተኛችሁበትን የረገጥኩትን መሬት እሳት አድርጌዋለሁ። ተቃጠሉ፣ ንደዱ፣ በኢየሱስ በናዝሬቱ ጌታ በኢየሱስ ስም።

ለምን አቁማን ተነስ ተነስ፣ ቁም በኢየሱስ ስም አዘዝኩ። ቶሎ ቶሎ ኑ ወደዚህ ኑ ኑ ወደዚህ ኑ ና ና ና ና ና ልቀቀው፣ ልቀቀው፣ ልቀቀው። ቀጥ ብለው፣ ቀጥ ብለው፣ ልቀቁ፣ ልቀቁ። እንዳትነካ፣ እንዳትነካ፣ ና

ክበርልኝ የኔ ጌታ፣ ዛሬም ክበረልኝ የኔ ጌታ። ሽክሜን ወሰንከው፣ አበሳዬ አስረስተኛል፣ መከራዬ አስረስተኛ፣ መከራዬ እኔ አመልክሃለሁ